ለጊዜ ያህል ቀዶ ጥገናዎችን አካሄድኩ። መራመድ አቃተኝ። ቀኝ እግሬ ከተረከዚ አንስቶ ዙሪያውን ቁርጭምጭሚቴ በተደጋጋሚ ለዶክተሮች ቢላ ሲሳይ ሆነ። ተስፋ ቆረጥኩ። ተሰቃየሁ። መንቀሳቀስ ተሳነኝ። ለ668 ቀናት ከሜዳ ስርቅ፣ አብዛኞቹ ምሽቶች በርካታ ሌሊቶችን በስቃ ያነባው ጓደኞቼ ሲጫወቱ በቴሌቪዥን መስኮት ሳይቀናው እኔ ዳግም የመጫወት እድሉን እንደማላገኝ ሳስብ ራሴን፣ እድሌን፣ እጣፈንታይን ጠላሁት። ለመዳን ብዙ ተንከራተትኩ። ዶክተሮች እንደገና ቆመ መሄድ ከቻልክ ራሱ ፈጣሪህን አመስግናሉኝ። ዋና አላማቸው እኔ ዳግም ኳስ እንድጫወት ሳይሆን መራመድ እንድችል መሆኑን አረዱኝ። ኢኒየስታ፣ ዴቪድ ሲልቫ፣ ዴቪድ ቪያ በየቀኑ ባሉበት ሆነው በቴክስቲ አጽናኑኝ ነበር። ሰው በ የጦር ሜዳ ከፍተኛ አደጋ እንኳን እግሩ እንዲህ መበላሸቱን እንጃ። ተደራራቢ ቀዶ ጥገናው ጎዳኝ። የቀኝ እግሬ ሙሉ ከተረከዜ በላይ የሚገኘው ክፍል ተበተነ። ሐኪሞች የልጄ ስምን ከተነቀስኩበት ግራጄ ላይ ስጋዬን ቆርጠው በተጎዳው ቀኝ እግሬ ላይ የለጠፉት። አድማጮች፣ ይህ የቀድሞ መድፈኛ ሳንቲ ካዛሮላ ሳዛኝ የሕይወት ገጠመኝ ነው። እንደገና ቆሞ መራመዱ መራመዱንጃ የተባለለት ቅስም ሰባሪው ጉዳቱን ተከትሎ ሳይፈልግም ካርሰ ያሰናል የተለያየው ኮከብ በተአምር ዳግም እግር ኳስን መጫወት ጀምሯል። አድማጮች ካዛሮላ አሁን መቀመጫውን ኳታር ዶሃ ባደረገው አላሳድ ክለብ ይገኛል። ከፈታኝ አሰቃቂ ጉዳቱ ማግስት በቢጫ ሰርጓጆቹ እናት ክለቡ ቪላሪያል ታይቶ ወደ ኳታር ያቀናው ኮከብ ያገጠመኝ ያ መጥፎ ቀን፣ ያ የጉዳት አጋጣሚ ከመድፉ መንደር ለያየው እንጂ በኤምሬትስ እጅግ ተወዳጅ ኮከብ ነበር። ምርጡ የጨዋታ አቀጣጣይ በአርሰን ቬንገር የሚወደሰው ለአስራ አንድ ጊዜ በእግሩ ላይ ቀዶ ጥገና ያከናወነው ለ668 ቀናትም ከሜዳ የራቀው በዛው ከበርካታ የሕክምና የስቃይ ምሽቶቹ ማግስት በተአምር ቆሞ ከመራመድ አልፎ ኳስ መጫወት የቻለው በወትሮ ብቃቱ ሳይታይ ግን በዛው የደበዘዘው ምስኪኑ ተወዳጅ መድፈኛ ሳንቲ ካዛሮላ አሳዛኝ የሕይወት ገጠመኝ ትሪቡን ትውስታ። አድማጮች ይህንን ኮኮብ ሲጫወት አይቶ ያለ መውደድ አይቻልም። በአርሰናል ከፍተኛ ተቀባይነት ካላቸው ተጽዕኖ ፈጣሪዎች አንዱም ነበር። መድፈኞቹ ሲለያቸው ያነቡለት ከጥልቅ አሳዛኝ ጉዳቱ ጋር በተያያዘ ሌት ተቀን የተጨነቁለትም ነው። በሁለ ገብ ሚናው ይታወቃል። በአርሰናል የማጥቃት እንቅስቃሴ ላይ ፍጥነቱን የሚጨምረው ቅመም እንደነበር ያዩቱላል ይመሰክሩለታል። መጥፎ አጋጣሚ እስኪፈጠር በአርሰን ቬንገር ከማይነኩ የመጀመሪያ ተመራጭ መድፈኞች አንዱም ነው። 2012 ከማላጋ በ10 ሚሊዮን ፓውንድ ኤምሬትስ የደረሰው ኮከብ በመድፈኛው ቤት ከ129 በላይ ጨዋታዎችን አድርጓል። በፈጣን የማጥቃት እንቅስቃሴው በማራኪ ጎሎቹና በየቦታው በሚሰጠው ሁለገብ ሚናው በሰሜን ለንደን የላቀ ከበሬታም ነበረው ካዛሮላ

የሳንቲያጎ ካዛሮላ ጎንዛሌዝ የቢጫ ሰርጓጆቹ ውድ ልጅ ውጤታማ የአርሰናል የእግር ኳስ ሕይወት መሰናክል ጅማሮ ከአርሰናል ጋር በኤፌካፕ ክብሮች የደመቀው ከስፔን ብሔራዊ ቡድን ጋር ከአንድም ሁለት ጊዜ የአውሮፓ ዋንጫዎችን ያሸነፈው የላሮጃ ወርቃማ ትውልድ አባል ሳንቲ ካዛሮላ ለ668 ቀናት ለሁለት ዓመታት ያህል ከጀገነበት ሜዳ ርቆ ለመዳን ከሆስፒታል ሆስፒታል የተንከራተተበት የእግር ጉዳቱን ይናገራል። ይህ የዘመናዊ እግር ኳስ ኮከቦች ረብጣ ሚሊየን ፓውንድ የሚያወጡ ጥበበኛ እግሮቻቸው ሊያጋጥማቸው ከሚችሉ ሚስጥራዊ ፈታኝ ጉዳቶች አንዱ ነው። 2013 መስከረም ስፔን ከቺሊ የወዳጅነት ጨዋታ በእንቅስቃሴ መሀል በቀኝ እግሬ ተረከዝ ቁርጭምጭሚቴ ዙሪያ ግጭት አጋጠመኝ። መጠነኛ ሕመም ተሰማኝ፣ ግን መጫወቴን ቀጠልኩ። ወደ አርሰናል ከተመለስኩም በኋላ ከነ ሕመሜ መጫወቴን ተያያዝኩት። አንዳንዴ በእረፍት ሰዓትና ከጨዋታ ፍጻሜ በኋላ የማላውቀው አይነት የሕመም ስሜት ያሰቃየ ጀመር። ግን በተለያዩ ማስታገሻዎችና የሕክምና ትሪትመንቶች የቀኝ ቀኝ እግሬ ፈታ። ስቃዬን ተለማመድኩት። ህመሜን ደብቄ እሰለፋለው። ጥርሴን ነክሼ እጫወታለው። 2016 ከሉዶጎሬት በነበረን የቻምፒየንስ ሊግ ጨዋታ ግን ተሸነፍኩ፣ አልቻልኩም። ቀዶ ጥገና ማድረግ እንዳለብኝ ዶክተሮች ነገሩኝ። በአጭር ጊዜ ወደ ሜዳ እንደምመለስ ተስፋ ሰነቅኩ። የመጀመሪያውን ቀዶ ጥገና ካደረኩ ሁለት ወራት በኋላ ሌሎች አስር ቀዶ ጥገናዎች በተመሳሳይ ቦታ ተከተሉ። ይሄኔ እግሬ እንዳይቆረጥ ሰጋው። የመጨረሻውን ቀዶ ጥገና ለ11ኛ ጊዜ ያደረግኩት ለተበተነው ቀኝ እግሬ መሸፈኛ ከግራጄ ላይ ስጋዬን ቦጭቆ መውሰድ ነበር። ተስፋ ቆረጥ፣ ሁሉ ነገር አስጠላኝ። ዳግም ኳስ ስለመጫወት እንዳላስብ ዶክተሮች ነገሩኝ። ትግላቸው እኔ ቆሜ መራመድ እንድችል ብቻ መሆኑን ረዱኝ። ተደራራቢው ቀዶ ጥገናን ተከትሎ የተፈጠሩ ባክቴሪያዎች የግሬን ዙሪያ ስጋዎች በሉት። ይህንን ተከትሎ የልጄን ስም ከተነቀስኩበት ግራጄ ላይ ስጋዬ ተነስቶ ከቀኝ ግሬ ተረከዝ በላይ ክፉኛ በተጎዳው ቁርጭምጭሜቴ ዙሪያ ተለጠፈ። ሳንቲ ካዛሮላ አሳዛኝ ቅስም ሰባሪ የጉዳት ገጠመኙን ይናገራል። አርሰን ቬንገር እንዲህ አይነት ጉዳት በተጫዋቾች ላይ ሲያጋጥም በስልጠና ህይወት ዘመናቸው ተመልክተው እንደማያውቁ ነገሩኝ። ሁልጊዜም ባገኙኝ አጋጣሚ ገባውበት ድብርት እንደወጣ ዳግም ተመልሼ መጫወት እንደምችል፣ ለጊዜው ግን ተስፋ መቁረጡን ትቼ ለመዳን ጥረት እንዳደርግ ይነግሩኝ ነበር። ሳንቲ ከጎናችን ባትሆንም ሁሌም እናስበሃለን፣ ዳግም ድነህ እንደምትቀላቀለን ተስፋ አድርጋለሁ ይሉኝ ነበር። ቬንገር ታላቅ አሰልጣኝ ናቸው፣ ድንቅ ስብዕናን የተላበሱ የክለብ ጓደኞቼ የአርሰናል ደጋፊዎች ከ2016 አንስቶ ኳስ አልነካ ለ668 ቀናት ያህል ስዘልቅ ሁሌም ከጎን የነበሩ አርሰናልን እወዳለው። ደጋፊዎቹ ልዩ ናቸው። በዛ ታላቅ ክለብ ስድስት ዓመታትን ቆየው፣ ሁለቱን በታላቅ ስቃይ አራቱን በማረሳቸው ስኬቶች ለት አርሰናል እኔን የታገሰኝን የጠበቀኝን ያህል ግን እንደገና ሳልጫወትለት መለየቴ ይቆጨኛል። የጀመርኩት ግን ያልጨረስኩት የአርሰናል ውለታ እንዳለብኝ ይሰማኛል። እነዛ በመጥፎ ቀኖቼ ጊዜ ሳይሰለቹ መልካምኞታቸውን ሁሉ የገለጹልኝን ደጋፊዎችን ዳግም ማስደሰት ማይ ነበር። ሳንቲ ካዛሮላ አንገቱን ደፍቶ ይናገራል። የድል ነገር ከአስራ አንድ ተደራራቢ ፈታ የቀዶ ጥገናዎች በኋላ እግሩ ሳይቆረጥ ተርፎ በዘመናዊ ሕክምና ረቂቅ ጥበብ ዳግም መራመድ ከቻለ እንኳን ታላቅ ስኬት ነው የተባለለት የቀድሞ መድፈኛ ካርሰናል ስንብት ማግስት እናት ክለቡን በተአምራዊ ማገገም የተቀላቀለው ካዛሮላ ከሬንጀርስ ሁለታቻ በተጠናቀቀው ጨዋታ ዘጠና ደቂቃ በሜዳው ታይቷል። ይህ የሳንቲ ካዛሮላ ምትሃት ነው። አድማጮች ካዛሮላ አሁን መቀመጫውን ኳታር ዶሃ ባደረገው አላሳድ ክለብ ይገኛል። ከፈታኝ አሰቃቂ ጉዳቱ ማግስት በቢጫ ሰርጓጆቹ እናት ክለቡ ቪላሪያል ታይቶ ወደ ኳታር ያቀናው ኮከብ ያገጠመኝ ያመጥፎ ቀን ያ የጉዳት አጋጣሚ ከመድፉ መንደር ለያየው እንጂ በኤምሬትስ እጅግ ተወዳጅ ኮከብ ነበር። ምርጡ የጨዋታ አቀጣጣይ በአርሰን ቬንገር የሚወደሰው። ከጉዳቴ በፊትና በኋላ ለእግር ኳስ ያለኝ አመለካከት ተቀይሯል። በሕይወቴ ቀጥሎ ምን እንደሚያጋጥመኝ አላውቅም። ያለፈ የስቃይ ዘመኔን እያሰብኩ በፍርሃት ሜዳ አልገባም። ዶክተሮች ከብዙ ልፋት በኋላ ሊቆረጥ የነበረው እግሬን እንድራመድበት፣ ቀስ በቀስ ብዙ ነገር በሕይወቴ ወደ ሰጠኝ እግር ኳስ ተመልሼ እንድጫወትበት ሳይሰለች ለፍተዋል። የተሰበረው ልቤንም ጠግነዋል። ላለፉት ሁለት ዓመታት በሕይወቴ የገጠመኝን ተመልሶ ሊመጣ እንደሚችል እያሰብኩ በሜዳው ላይ ኳስን አልገፋም፣ በፍርሃት ልንቀሳቀስም አልችልም። ዳግም በእግር ኳስ ለመዝናናት ባገኘሁት ዕድል ለመጠቀም እጥራለሁ። የማባክነው ሰከንድ አይኖርም፣ ምክንያቱም እስከ መቼ በሜዳው ላይ ልቆይ እንደምችል አላውቀውም። እናም በፈተናዎቼ ሁሉ ከእንግዲህ ለመደሰት እጥራለሁ። ሰው በሕይወት ዘመኑ እጅግ ከባድ ነገር በራሱ ደርሶ ካላጋጠመው ከሌላው አይቶ ሊማር አይችልም። እኔ ይህንን መራራ ጣፈን ታረደዋለው። በዚህ ፈታኝ የሕይወት አጋጣሚ ስታልፍ ታዲያ የተሰጠንን የፈጣሪ ጸጋ ዘንግተን የሌለንን ፍለጋ ከመባዘን እንቈጠባለን። በእያንዳንዷ እንቅስቃሴ ተደስቶ ስለ ማለፍም እንመኛለን። ዛሬ ለምሳሌ እኔ ከልቤ የሚያስደስተኝ ዐሥራ አንድ ጊዜ በዶክተሮች ቢላ የተቀደደው ቀኝ እግሬ ቆሞ ከመራመድ አልፎ መልሶ በተአምር ኳስ መጫወት መጀመሩ ነው። ለ11 ጊዜ በእግሩ ላይ ቀዶ ጥገና ያከናወነው ለ668 ቀናትም ከሜዳ የራቀው በዛው ከበርካታ የሕክምና የስቃይ ምሽቶቹ ማግስት በተአምር ቆሞ ከመራመድ አልፎ ኳስ መጫወት የቻለው በወትሮ ብቃቱ ሳይታይ ግን በዛው የደበዘዘው ምስኪኑ ተወዳጅ መድፈኛ ሳንቲ ካዛሮላ አሳዛኝ ሕይወት ገጠመኝ ትሪቡን ትውስታ